ሄይ፣ ለምሳሌ ቆይ፣ አሁን ብሌን ምናልባት መቶ ሊትር ሊሆን ይችላል የምትመዝ ነው። ብሌናውን መሸከም አልችልም። ውሃ ውስጥ ብከተዋት ግን ብሌን እንዲህ ይዣት እሄድ እችላለሁ። ለምን ውሃ ውስጥ ስገባ ክብደቷ ይቀንሳል። ሪል ክብደቷ የሚቀንሰው አይደለም። አፓረን ልኩኝ። እንደ ቢዝነስ ፕላን የምትሆን ነገር ጻፍኩኝ በወረቀት ላይ ይዤ፣ ከስክስ ጫማ ነው የለበስኩት። አባቴ ቱ ሄደው አንድ ሱሪ ያለችኝ ሸሚዜን ተክተክ ቤስ ጣቢያ መጣሁ። አለች ልጁ ታወጣች እና፣ እዚህ እናንተ ጋር ፕሮግራም ለማቅረብ ነበር። ምን አይነት ፕሮግራም? ተማሪዎችን ለማስተማር። ማስተማር ችላለ? በጣም ጎበዝ እና እንዴት ነው ማስተማር የፈለግከው? የአየር ሰዓት ገዝተን አለችኝ። የምን የአየር ሰዓት ነው የምገዛው አልኳት። አይ እንዴት ነው ታዲያ? አይ እናንተ የአየር ሰዓት ስጡኝና ላስተና። ምን ማለት ነው? እኔ በቃ እንደዚሁ ሰተው አስተምር ቢሉን የመሰለኝ። ኧረ በል እንደዚህ የለም አለች። አይለም ተመለስኩኝ። ና ቴሌቪዥን ጣቢያ በጠቅላላ ሄድኩኝ። ኢትዮጵያ ቲቪ አልቀረኝም። ኧረ ተው ዞርኩኝ፣ ሁሉም ጋር ፋናንሽ ምንሽ እየሄድኩኝ መጠየቅ ጀመርኩ። ፕሮፌሰር ወረቀት ይዤ ያለው ትምህርት በቴሌቪዥን እየተላለፈ ነው። አልተመረኩም፣ ዲግሬ የለኝም፣ ግን ማስተማር ይችላለሁ። ፈቃዱ ልኝና ላስተምር። ተማሪው በሚገባ መልኩ ተስፋ ያለው ነገር መስሎ ነበረ። ተስፋ ያለውም ወደ ቤት ተመለስኩኝ። ሰፈር ውስጥ ኦሮምኛ ተናጋሪዎች ናቸው ልጆቹ። ጽድት ጽድት ብላችሁ ከረባት አስራችሁ በጣም ጥሩ ልብስ ለብሳችሁ ማንኛውም የኢትዮጵያ ቴሌቪዥን ብትሄዱ ይሄ አይነት መዋያ አለኝ ይሄ አይነት ታለንት አለኝ እባካችሁ ህዝብ የኝ ብትሉ፣ እንደ ጥሩ ስነ ምግባር እንደ ጥሩ ድርጅት አያስተናግዳችሁም፣ አያስተናግዳችሁም። ውሸትና ትርኪ ምርኪ ከማውራት ውጪ ማለት ነው። የዚህ ልጅ ትምህርት በጣም ይገርመኛል። የአባቱን አባቱ ሞተዋል። የአባቱ የሞቱትን ከስክስ አድርጎ ጫማ እንኳን የለው፣ የሚበላ እንኳን የለው። ግን የማስተማር ብቃት ስላለው እሱን እንኳን ላሳየ ብሎ ሲላቸው የአየር ሰዓት ትገዛለህ አሉት። የአየር ሰዓት የሚባል ነገር ልጁ አያውቅም ነበረ። ያልዞረበት የቴሌቪዥን ጣቢያ የለም። አንዳቸው ሊረዱት አልፈለግም። ነገር ግን እግዚአብሔር እግዚአብሔር ጌታ ክርስቶስ ኢየሱስ መልካም አባት ነውና ዛሬ አንስቶት ራሳቸው ጣቢያ ላይ ቀርቦ እንዴት እንደሚያወራ ሰማችሁት አይደለ? ይሄ እዚህ ዝም ብላችሁ ጠላቴ እንዲህ ስላደረገኝ ጠላቴ ስለመጣ ስለሄደ፣ ከወዴ ስለወጣ ተመልሰ እንዳትገባ ምናምን የምትሉ ትርኪ ምርኪ የምታወሉ ሴቶች ወይ ወንዶች፣ በተለይ ሴቶች ናቸው እንደዚህ የምትሉት። ይኸው ትክክለኛ ላይፍ ማለት ይሄ ነው። እዩት። የሚሰማውን የሚለውን አያችሁት አይደለ? የሚናገረውን አያችሁት አይደለ? ይሄ ነው ትክክለኛ ነገር ይሄ ነው። አንድ ሴት ያችን ሴት ያችን መልካም ሴት ማን ያገኛታል እንደሚል መጽሐፍ ያችን ሴት አገኛትና እሷም ማገዘችው፣ እሱም በረታ፣ ዛሬ የደረሰበት ደረጃ ላይ ደርሷል። አንድ ሰው ሊረዳ በድርጅት ደረጃ በግለሰብ አለም በድርጅት ደረጃ እንኳን የሚረዳችው ሰው የለም። ይው ትምህርት ተማሩ። በከዚህ ምድረ ቆረቆዳ እየወጣች እዚህ ቴሌቪዥን ላይ መወያያ የለሽ መሄጃ የለሽ ሚጋብዝሽ የለሽ ምን የለሽ ትደንሻለሽ እዚህ ጋር ምናምን፣ ትጨፍራሽ ሱስሽን በቲክቶክ ትወጫለሽ፣ ምናምን ሰርተሽ ውጭ መናያስሽ፣ ገንዘብ ያዥ። አንተም ገንዘብ ያዝ። እዚህ መተክ ከምትሳደብ ገንዘብ ያዝ። ሀብታሙን በመኪና ሂድ፣ በእግር አይደለም። ከሠራ ትለወጣለህ፣ ታገኛለህ። ዝም ብለህ ቲክቶክ ላይ ገብተህ ኮሜንት ውስጥ ትሳደባለህ። ቆረቆንዳ ቆረቆንዳ ብቻ ነው ያለው እዚህ ሰርቶ የሚለወጠ ይህን አላችሁ እሱም